ሰላም ጓደኞቼ እንደ ኢሮፓያን አቆጣጠር በኖቬምበር 2018 የ26 ዓመቱ አሜሪካዊ ሚስዮናዊ ጆን አለን ቻው ወደ ህንድ ሰሜን ሴንቲኔል ደሴት በህገወጥ መንገድ ለመሄድ ይወሰነ። የዚህ ደሴት ተወላጆች የሰሜን ሴንቲኔል የስ ጎሳ አካል እንደሆኑ ይታመናል፣ እና እነሱ ምናልባት የዓለም መጨረሻው ያልተገናኙ ጎሳዎች ሊሆኑ ይችላሉ። ስለ ሌላው ዓለም ምንም የሚያውቁት ነገር የለም ማለት ነው። ዮሐንስ ክርስቲያን ነበርና በሃይማኖቱ በጣም ተጠምዶ ነበር። በዚህ ደሴት ላይ ለሚኖሩ ሰዎች ክርስትናን ማስተማር ፈለገ። በአቅራቢያ ወደምትገኝ ደሴት ሂዶ ለአንድ አሳጥ ማጅ 25 ሽብር ጉቦ ሰጥቶ አሳጥ ማጁን አሳምኖ ወደ ደሴቲቱ እንዲቀጥል አደረገው። በጨለማ ውስጥ ከባህር ዳርቻ ጠባቂዎች ተደብቀው በኖቬምበር 14 2018 ምሽት ጉዞ ጀምራሉ። የጆፕሮ ካሜራውን አንዳንድ መቆሶችን ለቀረው ጉዞ ኳስና በስጦታ ሊሰጣቸው ያሰበውን መጽሐፍ ቅዱስ ይዞ ነበር። እንደ ኤሮፓያን አቆጣጠር ህዳር 15 ቀን ማለዳ ደሴቲቱ እንደደረሱ የአካባቢውን አሳ አጥማጆች በርቀት እንዲጠብቅ ነግሮት እና በካያክ ብቻውን ወደ ደሴቲቱ ቀረበ። አንዳንድ ቤቶችን አይቶ ሴቶች ሲያወሩ ሰማ። በባህር ዳርቻ ላይ ካያክ ለማቆም ተዘጋጀ። ሁለት ሴንታናዊ ሰዎች ቀስት ይዘው ወደ እሱ ሲቀርቡ አይቶ ሰላምታ ሰጣቸው። ስሜ ዮሐንስ እባላለሁ፣ ወዳችኋለሁ፣ ኢየሱስም ይወዳችኋል። ኢየሱስ ክርስቶስ ወደ እናንተ እንደ መጣ ሥልጣን ሰጠኝ። ሁለት ሰዎች ፍላጻዎችን በቀስት ውስጥ አስቀምጠው እሱን ለመተኮስ ተዘጋጁ። ጆን በፍርሃቱ ተውጦ ለመሄድ ዞር አለ። ከጥቂት ሰዓታት በኋላ እንደገና ሞከረ። በዚህ ጊዜ ወደ ደሴቲቱ ሰሜናዊ ባህር ዳርቻ ሄደ። በደሴቲቱ ላይ ወደ ስድስት የሚጠጉ ሴንቲናውያን ሰዎች ከሩቁ ነው ወደ እሱ አቅጣጫ ሲመለከቱ የሆነ ነገር ለማለት እየሞከረ ይመስል እየጮኹ ይመለከት ነበር። የትኛውም ቡድን የሌላውን ቋንቋ መረዳት እንደማይችል ግልጽ ነው። ወዳጆች፣ በፕላኔታችን ላይ ከሴንቲናውያን ሕዝብ በቀር ሴንቲናዊ ቋንቋ ሊረዳ የሚችል ማንም የለም። ዮሐንስ የሚልባቸውን ቃላት ምንም ይሆን ምን እነርሱ ሊደግማቸው ሞከረ ወደ እርሱ ኦኸ ሴንቲላዊያን ያኔ ይስቁበት ነበር። ዮሐንስ ቀስ ብሎ እየተቀረባቸው ቀጠለ። በአስተማማኝ ርቀት ላይ በቆየበት ያመጣላቸውን ስጦታ መጣል ይጀምራል። እስቲ የተሸከሙ ህፃና አንዲት ወጣት ልጅ አጠገባቸው ነበሩ። ጆን ከያክን ወርዶ ከልጁ ጋር ለመነጋገር ሞከረ። ከዚያም አንድ ሴንቲላዊ ሰው ያክን ከኋላው ሰረቀ። አንዳንዱ የመጽሐፍ ቅዱስ ጥቅሶች እንደ ልጁ ለማስረዳት ሲሞክር ከጥቂት ሰከንዶች በኋላ ልጁ የጆን ደረት ላይ አነጣጠረ እና ቀስት ተኮሰ። ቀስቱ መጽሐፍ ቅዱስን በአጋጣሚ መታው እና ዮሐንስ ሕይወት ተረፈ። ጆን በድጋሚ በመደናገጥ ለማምለጥ ሞከረ። ነገር ግን በዚህ ጊዜ ካያክ ስላልነበረው በሆነ መንገድ ወደ ጀልባው ይመለሳል። በሌሊት ደግሞ በማስታወሻው ላይ ጌታዊ፣ ይች ደሴት የሰይጣን የመጨረሻዋ ምሽግ ናት የአገሬቱ ተወላጆች ኢየሱስን ስም እንኳን ያልሰሙባት ይች ደሴት በጭራቆች የተሞላች ናት እያለ በማስታወሻ ደብተሩ ላይ ይጽፋል። በማስታወሻ ደብተሩ ውስጥ መሞት አልፈልግም፣ ወደ ኋላ መመለስ አለብኝ፣ ጌታ ሆይ መሞት አልፈልግም ብሎ መጻፉ ቀጠለ። ነገር ግን ለጌታ የነበረው አባዜ ወደ እብደት ተለወጠ። የህይወቱ ዓላማ ስለሆነ ወደ ደሴቲቱ መመለስ እንዳለበት ለማሳመን ሞከረ። እንደ ኤሮፕያን አቆጣጠር ህዳር 16 ቀን 2018 ለቤተሰቦቹ ደብዳቤ ጻፈ። ለወላጆቹ እንዲህ ብሏቸዋል። እናንተ እብድን ብላችሁ ታስባላችሁ፣ ግን ኢየሱስ ለዚህ ሰው ማወጅ ጠቃሚ ይመስለኛል። ከተገደልኩ እባካችሁ እነዚህን ሰዎች አትውቀሱ። ይህንን ከጻፈ በኋላ በጀልባ ወደ ሰሜን ሴንቲነል ደሴት በድጋሚ ሄደ። በዚህም ጊዜ ተመልሶ አልመጣም። እሱን የነዳው የአካባቢው አሳ አጥማጅ ሴንትላውያን አስክሬን ሲቀብሩ ከሩቅ ተመለከተ። በልብሱ ላይ በመዘዘን የጆን አለን ቻው አካል መሆኑን አወቀ። ሴንትላውያን ለመጀመሪያ ጊዜ በመንግሥት የተገናኙት እንደ ኤሮፕያን አቆጣጠር በ1991 ነው። በአስተዳዳሪው ስር ያለው የውቅያ ፓርቲ ከደህንነት ጋር አብሮ ነበር። ቀስት መተኮስ ሴንቲኒየስ የማቋረጥ ፍርሃት ነው። እዚህ ቀስቶች ጥንታዊ ምልክት ይልኩልን ይሆን? የአሁን በሕዝቡ ተረስቷል። ጓደኞች፣ የሴኔ ሴንቲል ደሴት የአንዳማንና የኒኮቫር ደሴቶች አካል ነው። በአንዳማንና ኒኮባር ደሴቶች ውስጥ በአጠቃላይ 572 ደሴቶች አሉ። ከነዚህ ውስጥ ሰላሳ ስምንቱ ብቻ የሚኖሩ ናቸው። ከዚህ ውስጥ 12ቱ ብቻ ለው ቱሪስቶች ክፍት ናቸው። ደሴቶቹ በሦስት ወረዳዎች ተከፍለዋል። ሰሜንና መካከለኛው እንዳማን፣ ደቡብ እንዳማንና ኒኮባር። ዋና ከተማዋ የደቡብ አንዳማን ፖርት ብሌን ነ የሰሜን ሴንቲኔል ደሴት ከዚያ 50 ኪሎ ሜትር ብቻ ነው የሚርቀው። 60 ካሬ ሜትር ስፋት ያለው ትንሽ ደሴት ናት እና ጥቅጥቅ ባለው ደን ተሸፈነ ነው። በዚያ የሚኖሩ ሰዎች የሰሜን ሴንቲኔዝ ይባላሉ። ግን ያ ነው የሰጠናቸው ጎሳዊ ራሱ እንዴት እንደሚያመላክት አናውቅም። ለራሳቸው ያላቸው ስማን ነው አታወቅም። ከ70 ሺ ዓመታት በፊት አንዳንድ ሰዎች ከአፍሪካ ተሰደዱ ተብሎ ይታመናል። ይህ ከአፍሪካ ውጭ ቴዎሪ በመባል ይታወቃል። የመጀመሪያዎቹ ዘመናዊ ሰዎች ከአፍሪካ እንደነበሩ አሁን በሴንቲነል ደሴት የሚኖሩ ሰዎች ከአፍሪካ የተሰደዱ ሰዎች ቀጥተኛ ዘሮች ናቸው ይባላል። እዚህ የመጀመሪያዎቹ ሰዎች ቡድን ከምስራቅ አፍሪካ ወደ የመን ሄዱ። ከዚያም ተነስተው ወደ ህንድ ከፍለ አህጉር በእግራቸው በመጨረሻ ማይና ማድረቡ ምስራቅ እስያ ምስራቅ እስያ ደረሱ እና በመጨረሻም በእነዚህ ደሴቶች ላይ ተስፋፍተው አውስትራሊያም ደረሱ። በእነዚህ ሺህ ዓመታት ውስጥ በመካከለኛው ምሥራቅ፣ በህንድ፣ በደቡብ ምሥራቅ እስያ ወዘተ ለመኖር የወሰኑ ሰዎች እርስ በርሳቸው ተቀላቅለዋል። ምክንያቱም ተመሳሳይ የመሬት አቀማመጥ ስለነበራቸው ከአንድ ቦታ ወደ ሌላ መሬት መሄድ ቀላል ነበር። ነገር ግን ርቀው የሚገኙ ደሴቶች ላይ የሰፈሩ ሰዎች ከሌሎች ሰዎች ጋር መቀላቀል ይችላሉ እና ከሌላኛው አለም ተነጥለው ቆይተዋል። በዛሬ 10 ሺህ እና 30 ሺህ ዓመታት በፊት የሰማይ ሴንቲሜትር ነገድ ወደዚህ ደሴት እንደመጣ ይነገራል እና ከዚያ ጊዜ ጀምሮ ከተቀረው ዓለም ተነጥለው እና ተቋርጠው እንዲሁም የግብርና ተምረው አያውቁም ማለት ነው። ግብርና የተገኘው ከ12000 ዓመታት በፊት ነው። በዚህ ደሴት ሲኖሩ ግብርና እንደሚያስፈልጋቸው ተሰምቷቸው አውቅም ልትሉ ትችላላችሁ፣ ወይም እንደ ግብርና ያለ ነገር እንዳለ እንኳን አያውቁም። ይህ ማለት ግን ይህ የመጨረሻ የድንጋይ ዘመን ጎሳ ነው። አሁንም እንደ ድንጋይ ዘመን የሚኖሩ ሰዎች አዳኝ ሰብሳቢ አኗኗር ዘይቤ ያላቸው ምግባቸውን አያበቅሉም። ይልቁንም ከዛፍ ላይ ፍሬ ይለቅማሉ፣ እንስሳትን ያድኑና አሳን ለምግብ ያዘጋጃሉ። እነሱ ተለይ ተብሎ መቆየት ስለሚፈልጉ በዓለም ላይ በጣም የተገለሉ ጎሳዎች ናቸው። የውጭው ዓለም ከእነሱ ጋር ግንኙነት ለመመስረት በሞከረ ቁጥር ብዙ ጊዜ አመጽ ነበር ከታሪክ አኳያ ከእኛ ጋር ያለው የአንዳማንና የኒኮባር ደሴቶች ጥንታዊ የጽሑፍ መዝገብ ከሁለተኛው ክፍለ ዘመን ዓመተ ምረት ጀምሮ እንደ ሮማ የሂሳብ ሊቅ ክላውዲዮስ ቶሎሚ የአንዳማንና የኒኮባር ደሴቶች የሥጋ ደሴቶች በማለት ገልጿል። ይህ መግለጫ በሰሜን ሴንቲኔል ደሴት ብቻ የተገደበ አልነበረም፣ ይልቁንም ለመላው የአንዳማንና የኒኮባር ደሴት ነበር። ስለዚህ የትኛው ጎሳ እዚህ የተጠቀሰ እንደሆነ አናውቅም። ከዚህ በኋላ በ673 ዓ ም አንድ ቻይናዊ ተጓዥ ከሱማራ ወደ ህንድ ሲጓዝ በደሴቶቹ ላይ የሚኖሩ ሰዎች ሥጋ በላዎች እንደሆኑ ተናግሯል። የሰው ሥጋ ይበላሉ ማለት ነው። በስምንተኛውና በዘጠነኛው መቶ ክፍለ ዘመን የአንዳማን ደሴቶች የጎበኙ የአረብ ተጓዦች ተመሳሳይ ነገር ተናገሩ። በ11ኛው ክፍለ ዘመን በራጃራጃ ቱላ ቀዳማዊ የግዛት ዘመን ቤተ መቅደስ ተገንብቷል። እነዚህ ደሴቶች ርኩስ እንደሆኑ አድርገው የሚቆጥሯቸውና እና ሰው በላዎች እዚያን ይኖራሉ ብለው የሚያምኑ ጽሑፎች የያዘ ነው። ስለ ሰሜን ሴንቲኔል ደሴት በተለየ ከተነጋገርን የመጀመሪያው ታሪክ የተጠቀሰው በ1771 ነው። የምሥራቅ ህንድ ኩባንያ መርከብ በዚህ ደሴት በኩል ሲያልፍ፣ አንድ ቀያሪው በዚህ ደሴት ላይ ብርሃን ተመለከተ። የሚቀጥለው ዘገባ በ1867 ነበር። አንድ የህንድ ንግድ መርከብ ወደ መቶ የሚጠጉ መንገደኞችን በዚህ ደሴት ዳርቻ ላይ አደጋ አጋጠማት። ከአደጋው የተረፉ ሰዎች በሴንቲናውያን ጥቃት ደረሰባቸው። እንደ እድል ሆኖ በብሪታንያ ሮያል የባህር ኃይል እርዳታ ማምለጥ ይችላሉ። ይህ የሰሜን ሴንቲናውያን ሰዎች ከደሴታቸው ውጭ ያሉትን ሲያጠቁና ሲያባሩ የመጀመሪያው ጉዳይ ነው። ከዚያም በ1880 ብሪታንያ ቢሮ ሞሪስ ቢዳል ፖርትማን ከሴንቲናዊ ሰዎች ጋር ለመገናኘትና እነሱን ሥልጣኔን ለማድረግ ሞከረ። በዚህ ጊዜ እንግሊዛውያን በአንዳማን ካሉት ጎሳዎች ጋር ግንኙነት ፈጥሮ ነበር። ወዳጃዊ ግንኙነት ነበራቸው እና ከእነሱ ጋር መገናኘት ይችላሉ። ፖርትማን ወደ ሰሜን ሴንቲኔል ደሴት በሄደ ጊዜ ከሌሎች የአንዳማን ጎሳዎች የመጡ ሰዎችን ይዞ መጣ። የሰሜናዊ ሴንቲላውያን ከሌሎች ጎሳዎች ጋር መግባባት ይችላሉ ዘንድ እዚያም እንደደረሰ በአንዳማን የሚኖሩ ሌሎች ነገዶች፣ ጎሳዎች ከሰሜን ሴንቲሌዝ ቋንቋ በተለየ ቋንቋ ሲናገሩ እርስ በርሳቸው መግባባት እንደማይችሉ አወቀ። ለመግባባት የማይቻል ነበር። በጉዞው ላይ ፖርትማን በሰሜን ሴንቲኔል ደሴት ላይ አንድ ጥንዶችን እና አራት ልጆችን አገኘ። ሊወስዳቸው ወሰነ እና ከእርሱ ጋር ወደ ፖርት ብሌየር ሊወስዳቸው የሰሜን ሴንቲኔሌ ህዝቦች ከተቀረው ዓለም ለረጅም ጊዜ ተቋርጠው እንደቆዩ ያውቅ ስለነበር፣ ፖርት ብሌየር ከደረሱ በኋላ ጥንዶቹ በጥቂት ቀናት ውስጥ ከዚህ ዓለም በሞት ተለዩ። ፖርትማን ከዚህ በኋላ ልጆቹ ላይ መጥፎ ስሜት ተሰምቷቸዋል እና ስለዚህ ልጆቹን ወደ ደሴቲቱ መለሰ። አንዳንድ ስጦታዎች እየሰጣቸው ሕፃናት ወደ ደሴቱ ሙሉ በሙሉ ባዕድ የሆኑትን ጀርሞች እና ባክቴሪያን መልሰው የወሰዱ ሳይሆን አይቀርም። በዚያ ብዙ ሰዎች በበሽታ ያጠቃ ነበር። ይቻላል በዘመናችን የምናያቸው በሽታዎች የሰውነታችን በሽታ የመከላከል አቅምን አዳብሯል፣ ምክንያቱም ቅድመ አያቶቻችን በየአመቱ ለእነዚህ በሽታዎች የተጋለጡና የበሽታ መከላከያዎችን ያዳበሩ ነበር። ነገር ግን የሰሜን ሴንቲኒል ደሴት የሚኖሩ ሰዎች ከመላው ዓለም ተለይተዋል ከሁሉም አዳዲስ በሽታዎች ተቋርጠዋል። ስለዚህ ሰውነታቸው በሽታ የመከላከል አቅም አላዳበረም። ይህ የፖርትማን ክስተት የሰሜን ሴንትላውያን ሰዎች በውጭ ሰዎች ላይ ጠበኛ የሚሆኑበት ዋነኛ ምክንያት እንደሆነ ይታመናል። ወደ ሰሜን ሴንትልን ደሴት በርካታ ጉዞዎችን አድርጓል። እንደ ኤሮያን አቆጠር በ1967 ትሪሎክናት ፓንዲት ይህንን ደሴት ለመጉኘት የመጀመሪያው ኦፊሳላዊ አንትሮፖሎጂስት ሆነ። ሳይንቲስቶችን፣ የጦር ኃይሎችን አባላትን፣ ያልተጠበቁ የባህር ኃይል አባላትና ገዢውን ጨምሮ ሀያ አባላትን ያሉበት ቡድን ወስዷል። በደሴቱ ላይ ቡድናቸው ለአንድ ኪሎ ሜትር ያህል የሴንትሊዚያንን ፈለግ ተከትሏል፣ ግን አንድም ሰው ማግኘት አልቻሉም። ስለዚህ ቡድኑ አንዳንድ ስጦታዎችን ትቶ ተመለሰ፣ እንደ ኮኮናት፣ ድስት፣ መጥበሻ እና ሌሎች የብረት መሳሪያዎችን። እንደ ኢሮፓውያን አቆጣጠር በ1971 ኦፊሳላዊ የምርምር ቡድን በዚህ ደሴት ሂዶ የሰሜን ሴንቲኒል ደሴት የህንድ ግዛት አካል መሆኑን የሚገልጽ የድንጋይ ጽላት አቋቋመ። ለኢትዮጵያን አቋጠር በ1974 የህንድ ፊልም ቡድን ወዘዚ ደሴት ልወሱም በአንዳማን ና በኒኮባር ደሴቶች ጎሳዎች ላይ ዘጋቢ ፊልም ሠራ። ትሬሎክናት ፓንዲት ከፊልሙ ቡድን አባላትና ከአንዳንድ የታጠቁ ኃይሎች ጋር ነበር። አሁንም እንደ ስጦታ አንዳንድ ኮኮናት ትተው ሄዱ። እንደ ስጦታ ለማቅረብ ተታሳማ እንኳን ወስደዋል። እነዚህን ነገሮች በባህር ዳርቻ ላይ ትተው የአካባቢው ሰዎች እንዴት እንደሚሰማቸው ለመለየት ወደ ኋላ ተመለሱ። ከተወሰነ ጊዜ በኋላ አንዳንድ የጎሳ ሰዎች ወደ ባህሩ ዳርቻ መጥተው በቀስት ያጠቁ ጀምር። አንደኛው ቀስት የፊልሙን ዳይሬክተር ፕሬም ባዲያን ጭኑ ላይ መጥተው፣ ለእርሱ በስጦታ የተረፈው አሳማ እንኳን አጠቁ። አሳማውን ገድሎ በአሸዋ ውስጥ ቀበረው። ወዳጆች፣ የሰሜን ሴንትኔልስ ሰዎች በካሜራ ሲያዙ የመጀመሪያው ነው። ከዚህ በኋላ ትሪሎክናት ፓንዲት በ1970ዎቹ ሰማኒያዎቹ እና ዘጠናዎቹ ውስጥ ብዙ ሙከራዎችን አድርጓል። ግን በእያንዳንዱ ጊዜ የተመሳሳይ ታሪክ ነበር። ወደ ደሴቲቱ በትናንሽ ቡድኖች ሲሄድ ነበር። አሳማዎችና ስጦታዎችን ይተዋል። ጎሳዎቹ አሳማዎቹን በእያንዳንዱ ጊዜ ገድለው በአሸዋ ውስጥ ይቀብሮ ነበር። አንዳንድ ጊዜ አሻንጉሊት እንደ ስጦታ ስጧቸው፣ እስቲ ተኮሰውባቸው፣ አሸዋ ውስጥ ቀበሩ። እንደ አውሮፓውያን አቆጣጠር 1981 ፕሪምሮዝ ከባንግላዴሽ ወደ አውስትራሊያ የሚሄድ የንግድ መርከብ በማዕበል ተገናኝቶ በዚህ ደሴት ላይ ቀረ። አሁንም የሴንትሊዝ ጎሳ ሰዎች እነዚህን ተሳፋሪዎች ለማጥቃት መጡ። ነገር ግን በአየር ሁኔታው ምክንያት ፍላጻዎቹን በአመስጋኝነት ሊመቷቸው አልቻለም። አስጨናቂ ጥሪዎች ላኩ እና በሆነ መንገድ በመርከቡ አቅራቢያ በህይወት መትረፍ ቻሉ። ከአንድ ሳምንት በኋላ በሄሊኮፕተር ታደጉ። ነገር ግን ይህ በሰሜናዊ ሴንቲናዊ ህዝብ ታሪክ ውስጥ ትልቅ ክስተት ነው፣ ምክንያቱም ይህ ነገድ በሕይወታቸው ውስጥ ለመጀመሪያ ጊዜ ብረት ያዩበት ጊዜ ነበር። ያኔ ብረት አገኙ። ምክንያቱም ወዳጆቼ፣ ከዚህ በኋላ ከሰሜን ሴንቲናውያን ሰዎች ጋር በተገናኘን ቁጥር ከእነዚህ ሰዎች ቀስታቸው ብረት መጠቀም እንደጀመሩ ታወቀ። ከዚህ መርከብ ላይ የተረፉት ብረት ብረቱን መጠቀም ችለዋል። ይህ የመርከብ መሰበር በጎግል ካርታዎች ላይ ይታያል። በሰሜን ሴንቲኔል ደሴት በስተ ሰሜን ያገኙታል። የሚቀጥለው ትልቅ ታሪካዊ ክስተት የተካሄደው በ1991 ነው። ይህ የሰሜን ሴንቲኔልዝ ህዝብ የመጀመሪያ ወዳጃዊ ግንኙነት ሲፈጠር፣ ይህ የመጀመሪያው ነው። አንድ ሰው ሊጠይቃቸው ሲሄድ ለመጀመሪያ ጊዜ ነበር እና እነሱ ጠበኛ አልነበሩም። በጥር ወር አንድ ጉዞ በህንድ ማዱማላ ፓችዶፓያ ተመርቷል። ምንም አይነት መሳሪያ ሳትሰጥ ከትንሽ ቡድኗ ጋር ሄደች። እናም በዚህ ጊዜ ሴንትላውያን ሰዎች ኮኮናት ወሰዱ። ከዚህ በፊት የተደረገው ጉዞ ሁሉ በወንዶች ሳለ አንዲት ሴት ልትቀበላቸው ስለ ሄደች የተለየ ስለነበረ ነው። በዚህ ወዳጃዊ ግንኙነት ውስጥ በጣም አስደንጋጭ ነገር ነበር። ይህ ቡድን ተመልሰው በማግስቱ እንደገና ሊቀበላቸው በሄዱ ጊዜ አንድ ሴንትናዊ ሰው ቀስቱን አነጣጥሮባቸዋል። በማንኛውም ጊዜ በጥይት ይመታቸው ነበር፣ ነገር ግን አንዲት ሴንትናዊ ሴት ወደፊት ቀረበች ቀረበችና ፈላጻውን ደፍታ የውጮቹ እንዳይተኩስ አሳየችው። ሰውየው ሴቲቱን ሰምቶ መሳሪያውን ባሸዋው በታች ቀበረው። በዚህ መንገድ የጉዞ አባላት ለመጀመሪያ ጊዜ ወደ መሬት መሄድ ይችላሉ እና ኮኮናት በገዛ ልጃቸው ለሴንቲናውያን ሰዎች መስጠት ይችላሉ። ከአንድ ወር በኋላ ሌላ ጉዞ ነበር። ትሪሎክናት ፓንዲትና ማዱማላ አብረው ሄዱ እና እንደገና ሴንቲናዊ ህዝብ ምንም አይነት መሳሪያ አልተጠቀሙም። ከጀልባዎቻቸው ወረዱ እና በሴንቲናውያን ሰዎች ኮኮናት በወዳጅነት ሰበሰቡ። ነገር ግን ሴንቲናውያን ሰዎች ለተቃረው አለም በጣም ወዳጃዊ ስኖሩ የመጨረሻው ጊዜ ነበር። ከ1991 በኋላ የተደረጉት ጉዞዎች የሴንቲናውያን ሰዎች ለመነጋገር የተደረገው ጥረት ሁሉ አመፅ ብቻ ነበር። ለምን እንደሆነ አናውቀም። ለምንድነው ነው በትናንሽ ጊዜ ውስጥ የሴንቲናውያን ሰዎች በጣም ተግባቢ ሆኑ እና በኋላ እንደገና ወደ ሁከት ተለወጠ። በዚህ ምክንያት ከ1997 በኋላ የህንድ መንግሥት ሰዎች ወደ ደሴቲቱ እንዳይሄዱ ከልክሏል። መንግሥት ምንም አይነት ግንኙነት በማይፈልጉበት ጊዜ ከእነሱ ጋር በተደጋጋሚ ለመገናኘት መሞከር ምንም ፋይዳ እንደሌለው ተረድቷል። በደሴቲቱ ላይ በሰላም እየኖሩ ነው እና እንዲፈቀድላቸው ይገባል። መንግሥት በእነሱ ላይ አይን ላይ እጅ አጥፋ ፖሊስ ነበረው። በሆነ መንገድ ጎሳው እንቆጣጠራ ለማንኛውንም እርዳታ ከፈለጉ እኛ እንሰጣቸዋለን እኛ ግን እጃችንን ከእነርሱ ላይ እናስወግዳለን። እንደ ኤሮፓያን አቆጣጠር በ2004 በህንድ ውቅያኖስ ውስጥ አውዳሚ ሱናሚ ነበር። የህንድ ባህር ዳርቻ ጠባቂ ባለሥልጣናት በደሴቲቱ ላይ ያለውን ሁኔታ ከሄሊኮፕተር ለመከታተል ሂዶ በደሴቱ ላይ ጉዳት እንዳደረሰባቸውና በዚያ የሚኖሩ ሰዎች ደህና መሆናቸውን ለማረጋገጥ በምላሹም ሄሊኮፕተሩ በቀስታቸው ታጠበ እና በሄሊኮፕተር ውስጥ ያሉ ባለስልጣናት ጥቃት እየደረሰባቸው ስለነበር በሴንቲናውያን ሰዎች ዜና መሆናቸው እንዳለባቸው ተገነዘቡ። በሱናሚ ምክንያት ይቺ ደሴት በ1.5 ሜትር ከፍታ ተነስታለች። የጎሳዎቹ ሰዎች በጣም ጤናማ ይመስላሉ። ስለዚህ ምንም መጨነቅ አያስፈልግም። በ2006 አሳዛኝ ክስተት ነበር። ሁለት የአካባቢው አሳ አጥማጆች በሰተድ ወደ ደሴቱ በቀረቡ ጊዜ ሴንቲናውያን ህዝብ ማጥቃት ጀመሩ እና በመጨረሻም ተገደሉ ከዚህ በኋላ ማንኛውም ሰው ከዚህ ደሴት 5 ኪሎ ሜትር ርቀት ላይ እንዳይገኝ 5 ኪሎ ሜትር ራዲየስ እንዲኖር መንግስት ወሰነ። በ2018 የጆን አለን ቻው ክስተት በቪዲዮ መጀመሪያ ላይ እንደነገርኳቸው የቅርብ ጊዜ ክስተት ነበር። ይህ ሰው ስለ ክርስትና ለመስበክ እያወቀ ወደ ደሴቱ ሂዶ ተገደለ። ጥያቄው የሚነሳው ስለዚህ ሰዎች ምን እናውቃለን ስለ ሰሜናዊ ሴንቲናባይ ህዝብ? ይህንን ማወቁ አስደሳች ነው። ዮሀንስ ስለ ልምዶቹ በጻፈው ማስታወሻ ደብተሩ መሰረት ቁመታቸው ከሶስት ወይም ከአምስት ክንድ አይበልጥም። በተጨማሪም እኛ ያለን ቪዲዮ ቀረጻ በሴንቴላውያን ሰዎች አጭር ጸጉር ያላቸው ወይም የሚያብረቀርቅ ቆዳ ያላቸው በደንብ የሚታወቁ ጥንቻዎች፣ ምንም አይነት ውፍረት ወይም የተመጣጠነ ምግብ እጥረት አለመኖሩን ያሳያል። በጆን ማስታወሻ ደብተሩ መሠረት አንዳንድ ሰዎች ፊታቸው ላይ ቢጫ ጠፍጣፋ ነበራቸው። ልብስ አይለብሱም፣ ነገር ግን በጭንቅላታቸው በአንገታቸው እና በወገባቸው ላይ አንዳንድ የፋይበር ንክሻዎች ያደርጋሉ። ሴቶች ቀጭን የፋይበር ገመዶች ይለብሳሉ እና ወንዶች ደግሞ ወፍራም ባንዶች ይለብሳሉ። ወንዶች እንደ ቀስት እና ጦር መሳሪያ ይዛሉ። ከእነዚህ በተጨማሪ ሴንቲናዊ ሕዝብ ጀልባዎች እንዴት እንደሚሰሩ ያውቃሉ። ትናንሽ ጠባብ ታንኳዎችን በእንጨት ይሰራሉ። በጣም ጠባብ ከመሆናቸው የተነሳ ሁለት ጫማ ስፋት እንኳን የላቸውም። የሚገርመው ነገር ስለ አካባቢው ብዙም ጉጉ አይደሉም። በተለምዶ ሰዎች ቢያንስ በአንዳንድ ሰዎች ውስጥ ይህን ጥራት አላቸው ይህም አዳዲስ ቦታዎችን እንዲፈልጉ ያደርጋቸዋል። ለሰሜን ሴንቲነል ደሴት በጣም ቅርብ የሆነ ደሴት ከ36 ኪሎ ሜትር ርቀት ላይ ብቻ ነው ያለው የሚኖርበት ነው። እንደዚያ ሁኖ ሴንቲላውያን ወደ ደሴቱ ለመሄድ ወይም ከደሴታቸው ውጭ ያሉ ቦታዎችን ለመቃኘት ሞክረው አያውቁም። በምግብ ረገድ ማርስ እንደማይችሉ እናውቃለን። የሚተዳደሩት እንስሳትን በማደን ነው። እንደ የዱር አሳማዎች፣ አሳና የመህር ኤሊን እንቁላል እንዲሁም ከነዚህ በተጨማሪ ፍራፍሬዎችን፣ አበቦችንና የመሳሰሉትን ይበላሉ። ማር እንኳን ይጠቀማሉ። ቋንቋ ስለ ሰሜን ሴንትላውያን ሰዎች በጣም አስደሳች ከሆኑ ነገሮች አንዱ ነው። ምክንያቱም ከውጭ ካሉ ሰዎች ጋር መገናኘት አችሉም። በአንድ ጉዞ ትሪሎክ ናት ፓንዲት ከአንዳማን ኦኔጌ ጎሳ አባል የሆነ ከሌለ ጎሳ ወሰደ። ከሴንቲናውያን ጋር መግባባት አልቻለም። ትሪሎክናት ፓንዲቲን ብቻ ሳይሆን የኦንጌ ጎሳ አባል ወደ እነርሱ በቀረበ ጊዜ የሴንቲላውያን ሰዎች በዚህ ተቆጥተው እንደነበር ገልጸዋል። ቋንቋውን በተመለከተ ዮሐንስ በማስታወሻው ደብተሩ ላይ በቋንቋቸው ብዙ ከፍተኛ ድምጾች ይይዛሉ እንደ ባፓላ እና አሳ። አኗኗራቸው በተመለከተ ሴንቲናላውያን ሁለት አይነት ቤቶች ውስጥ ይኖራሉ። ለብዙ ቤተሰቦች አንድ ላይ የሚኖሩበት ትልቅ ጎጆ እና ለነጠላ ቤተሰብ የሚሆን ትንሽ ጎጆ። በጆን ማስታወሻ ደብተር መሰረት በዚህ ደሴት ላይ ወደ 250 የሚጠጉ ሴንቲላውያን አሉ። የህንድ መንግስት ግምት ከ50 እስከ 500 ይደርሳል፣ ምክንያቱም ማንም ሰው እዚያ የሚኖሩትን ትክክለኛ ቁጥር መቁጠር አልቻለም። ስለዚህ ግምቱ ነው እታ ወደ ጫካ እንደማይመልሱ እንደማያቃጥሉ የሞተውን በባህር ዳርቻ በአሸዋ ስር እንደሚቀብሩ በባህሪያቸው የታወቀ ነው። የጥንት ታሪክ ጸሐፊዎች ታሪክን በተመለከተ በጣም ጥንታዊ የጽሑፍ መዛግብት እዚያን የሚኖሩ ሰዎች ሰው ይበላሉ ይባላል፣ እውነት አይደለም። እንዲሁም እነርሱ ለመጠየቅ የመጡ ሰዎች በጥቃቅን ቡድኖች ቢሆንም ጥቃት እንደሚሰነዝርባቸው እናውቃለን። ነገር ግን የጎብኚዎቹ ፓርቲ ትልቅ ከሆነ ልክ እንደ ቴሮሮክናት እነሱን ከማጥቃት ይልቅ ጫካ ውስጥ ይደብቃሉ። ብዙ ጉዞዎች እርጉዝ ሴቶችና ሕፃናት አይተዋል። ይህንም በዚህ ደሴት ላይ ያለው ህዝብ ራሱን ማቆየት እንደሚችል ይነገራል። እና ምናልባትም ስለ እነሱ የምናውቀው በጣም አስደሳች ነገር የሰሜን ሴንትራውያን ህዝቦች በዘላቂነት ሊኖሩ እንደሚችሉ ነው በአንዲት ትንሽ ደሴት ላይ ደኑን ሳይቆርጡ ከተፈጥሮ ጋር ተስማምተው የሚኖሩ ምንም ሳይበዛባቸውም ሳያንስባቸው ይኖራሉ። በጣም ደስ የሚለውን ምክንያታዊ በአብዛኛዎቹ የሰዎች ማህበረሰቦች ውስጥ አይተናል። ብዙውን ጊዜ በህዝብ የተሞላ ነው ብዙውን ጊዜ በትንሽ ደሴት ላይ ከሆኑና አናሳው ለምግብ ካደኑ እንስሳው ብዙውን ጊዜ በደሴቱ ላይ ይጠፋል። የሚገርመው ግን የሰው ልጅ ተፈጥሮ እንዳያሸንፍ ከተፈጥሮ ጋር በዘላቂነት እየኖሩ ነው። በአሁኑ ጊዜ ብዙ ሰዎች ከእነሱ ጋር ግንኙነት ለመመስረት ጥረታቸውን መቀጠል እንዳለብን ያምናሉ። የተቀረው ዓለም ለእነሱ ማስተዋወቅ አለብን። እኛ የፈጠርናቸውን ቴክኖሎጂዎች ልናሳያቸው ይገባል። ስለዚህም እነሱን ተጠቃሚ እንዲሆኑ ልማትና ዘመናዊነትን ልናመጣላቸው ይገባል። በሌላ በኩል ደግሞ አንዳንድ ሰዎች ከውጭ ዓለም ልንጠብቃቸው ይገባል ይላሉ። በሰላም እየኖሩ ስለሆነ ብቻቸውን እንዲቆዩ ይፈቀድላቸው ይገባል። ምን ይመስላችኋል? እኔ ለማሳወቅ ከዚህ በታች አስተያየት ይስጡ። በእኔ አስተያየት ሁለተኛው አማራጭ እመርጣለሁ። እነሱን ማገለል የሚሻልባቸው አንዳንድ ዋና ዋና ምክንያቶች አሉ። በመጀመሪያ ከውጭ ዓለም ጋር በሚገናኙበት ጊዜ ሁሉም እኛ ሳናውቅ የምንሸከመው በሽታዎች በእነርሱ ላይ ምንም መከላከያ የላቸውም። ከጥቃቱ መትረፍ የማይችሉበት አጋጣሚ አለው። ሁለተኛ እና እንዲያውም ትልቅ ችግር እኛ አስቀድሞ ከሌሎች ነገሮች ጋር ለማድረግ ሞክረናል እና ውጤቱ ሁልጊዜ ጥሩ አልነበረም። ለምሳሌ በአንዳማን የሚኖሩ የጃረዋ ጎሳ ሰዎች ማንም ሊጠይቃቸው ሳይሞክር ለረጅም ጊዜ ተገልለው ቆይተዋል። ነገር ግን የህንድ መንግስት በ1970ዎቹ ከእነርሱ ጋር የወዳጅነት ግንኙነትን ለመፍጠር ሲሞክር ተሳክቶለታል። ከዚያ በኋላ ስለ ሌላው ዓለም አወቁ። ከዘመናዊ ዘመን ጋር ለመስማማት ሞክረዋል። አንዳንዶቹም ይስማማሉ፣ ግን አብዛኛዎቹ በእሱ ደስተኛ አይደሉም። የምንበላው የታሸገ ምግብ አንዳንድ የጎሳ አባላት መፍጨት እንኳን አልቻሉም። አንዳንዶቹ ራሳቸውን እንዴት እንደሚቆጣጠሩ ስለማያውቁ ወደ ወፍረት ሄዱ። ምግባቸውን ቀደም ብለው ለማደን በሚፈልጉበት ጊዜ ብዙ ምግብ አይተዋል። እንደ ትንባሆና የአልኮል ያሉ ንጥረ ነገሮች ሲተዋውቁ ወዲያውኑ እሱ ሲያዙ፣ ምክንያቱም ከእቃዎቹ መራቅ እንዳለባቸው በመረዳት አላደጉም። ወጅ እንደሆነ አዳዲስ ነገሮች እንደሞከሩ እሱ ሲያዙ። ከዚህ ውጭ ባህላቸው አናኖራቸው፣ ቋንቋቸው፣ ወጋቸው፣ ለትውልድ ያቆዩቸው ነገሮች ከዘመናዊ ማህበረሰብ ጋር ሲዋሃድ ጠፍተዋል። በአንዳማና ኒኮባር ደሴቶች ውስጥ ያሉ ሌሎች ጎሳዎችን ይጋፈጣሉ። እንግሊዞች በ1800 ዎቹ ለመጀመሪያ ጊዜ ወደ እነዚህ ደሴቶች ሲሄዱ ቀኝ ግዛት ለማድረግ ወደ 5000 የሚጠጉ የታላቁ አንዳሚ ጎሳ ግለሰቦች ነበሩ። ዛሬ የቀሩት 41 አባላት ብቻ ናቸው። ከእነዚህ ጋር ያለንን ግንኙነት ለመጠበቅና ለማጠናከር የምናደርገው ጥረት ለእነሱ አደገኛ ሊሆን ይችላል እና መላው ማኅበረሰባቸውን ለዘላለም ሊያጠፋው ይችላል። ይህን ቪዲዮ እንደ ሁልጊዜው መረጃ ሰጭ ነበር ብዬ ተስፋ አደርጋለሁ። ይህን ከወደዳችሁት ቻናሉን ላይክ ኤንድ ሰብስክራይብ በማድረግ ወዳጅነታችንን እናጠናክርላለሁ። ስላዳመጣችሁኝ አመሰግናለሁ።